በፕሪቶሪያ የተደረገው የሰላም ስምምነት ህገ መንግስቱን በመቀበልና በማክበር ላይ ተመስርቶ መካሄዱን አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው የን ያሉት የትግራይ ዴሞክራሲያዊ ስምረት ፓርቲ ዛሬ የምስረታ ጉባኤውን ሲያካሄድ ነው። ፓርቲው የሚንቀሳቀሰው በህገ መንግስቱ ጥላ ስር መሆኑንም ተናግረዋል። ከፌዴራል መንግስቱ ጋር መስራትን የሚኮንኑ የትግራይን ህዝብ እንደማይወክሉም አቶ ጌታቸው ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ነጻነት ጸጋይ በቀጥታ መስመራችን ላይ ትገኛለች። ነጻነት እንደምን አመሸሽ? በዛሬው ዕለት የተነሱ ሀሳቦችና የአስራቸውን አጠቃላይ መረጃዎች አድርሽን። አመሰግናለው። ለኢኮንና ትግስት በዛሬው እለት የትግራይ ዴሞክራሲያዊ ስምረት ፓርቲ የመጀመሪያ የምስረታ ጉባኤውን እያካሄደ ነው የሚገኘው። ከጠዋት ጀምሮ ነበረ እያካሄደ የሚገኘው ከ300 ሰዎች በላይ ወይም አባላት ተሳታፊ ሆነዋል በዚህ የምስረታ ጉባኤ ላይ ቀደም ሲል እናንተም እንዳነሳችሁት የፓርቲው አደራጅ ኮሚቴ ሰብሳቢ እጌታቸው ረዳ ያነሷቸው በርካታ ሀሳቦች ነበሩ። ከጉባኤተኛዎቹም የተነሱ ሀሳቦች ነበሩና በተለይ የፕሪቶሪያው ስምምነት ከተደረገ በኋላ በትግራይ ክልል አንጻራዊ ሰላም ነበረ፣ በመጀመሪያዎቹ አካባቢዎች ማለት ነው። ከዛ በኋላ ግን በምርጫ ቦርድ ሕጋዊ ሰውነቱን ያጣው ፓርቲው ህወሀት ፓርቲ በክልሉ የተለያዩ የሰላም መደፍረሶች እንዲኖር ህዝቡ እንዳይረጋጋ ሲያደርግ ነበረ። ያ ጭቆና ደግሞ ያልተዋጠላቸውና ጭቆናውን የሚቃወሙ ሰዎች ደግሞ ወይም ደግሞ አሁን የስምረት ፓርቲን የመሰረቱ አባላት ከጊዜያዊ አስተዳደሩና ከህወሀት የነበሩ ማለት ነው ስምረት ፓርቲን መስርተዋል። ስምረት ሲመሰረት የፕሪቶሪያው ስምምነትን ባከበረ መልኩና በህገ መንግስቱ ጥላ ስር በመሆን ኢትዮጵያ ለምታከናውናቸው በክልሉም በሀገሪቱም ለሚከናወኑ የሰላም እና የልማት ስራዎች ላይ ተሳታፊ በመሆን አንድ አቅም ለመፍጠር ያለመ ነው። በተለይ ደግሞ የትግራይ ሕዝብ ባለፉት ጊዜያቶች በተለይ የሰሜኑ ጦርነት ያደረሰበት ጫና ይታወቃል፣ ና ከዛ ጋር በተያያዘ ወጣቶች ለስደት ሴቶችም ለመደፈር ና ለተለያዩ ችግሮች ሲዳረጉ ነበረ። እስከ ቅርብ ጊዜ ማለት ነው እስካሁን ድረስ ና ያንን የሚደርሰውን ጭቆና የሚደርሰውን ጭቆና ለማስቀረት ደግሞ ስምረት ወጣቱ እንዲሁም አባል መሆን የሚፈልጉትንም በሙሉ በማስተባበር ና አባል በመሆን ይህንን ጭቆና እንዲቀርና ትግራይ የትግራይ ህዝብ ሰላም ና ዴሞክራሲው ተጠብቆለት ወደ ልማት እንዲሄድ ለማድረግ ነው እየሰራ የሚገኘው ማለት ነው። በዛሬ ሁለትም የተነሱ ጉዳዮች እነዚህ ነበሩ። በተለይ ደግሞ ከፌዴራል መንግስት ጋር መስራት እንደ ካሃዲነት እና እንደ ባንዳ ይቆጠራል። ነገር ግን ከፌዴራል መንግስት ጋር መስራት ሀገርን እና ክልሉን ለልማት እንዲሁም ወደፊት የእጣ የክልሉን ህዝብና ክልሉንም እንዲሁም ሀገሪቱንም ወደፊት መጻኢ እጣ ፈንታን የሚያመላክትና ወደ ልማትም የሚያሸጋግር በመሆኑ እንደነዚህ አይነት አካላት የትግራይ ህዝብን ደግሞ አይወክሉም የሚል ነው ሲያነሱ የነበሩት ማለት ነው። አቶ ጌታቸው ረዳ በዛሬ ዕለት እንግዲህ እስካሁኗ ደቂቃ ድረስ ማለት ነው ሌኮንና ትግስት ምርጫ እያካሄዱ ነው የሚገኙት። የፓርቲው አዲስ እንደመሆኑ መጠን ሊቀመንበር ምክትል ሊቀመንበርና የማዕከላዊ ኮሚቴ አባላት ገና ዛሬ ነው የሚመረጡት። እነሱ ለመምረጥ ደግሞ 35 እጩዎች ከ200 በላይ በሚሆኑ የፓርቲው አባላት ድምጽ የሚሰጡ አባላት ድምጽ ሰጥተዋል። 31ንዱን ደግሞ መርጠዋል ማለት ነው። ቆጠራ እየተካሄደ ነው የሚገኘው። ወደ በኋላ ላይ ደግሞ ተመልሰን ሌሎች መረጃዎችን በተለያዩ አማራጮች እናደርሳለን ማለት ነው። ቀደም ሲል እንግዲህ እንደገለጹት በተለይ የሰላም የፕሪቶሪያው ስምምነት ለትግራይ ሕዝብ እጅግ በጣም ትልቅ ተስፋ ይዞ የመጣ ነበረ ከዛ በኋላ ግን አሁን ፓርቲነቱ የተሰረዘው የህወሀት አመራሮች ህዝቡን እያደናገሩት ነው የሚገኙትና አሁንም ቢሆን ህዝቡ ቆም ብሎ እንዲያስብ፣ ወደ ልማት እንዲሄድ፣ ወደ ሰላም እንዲሄድ የበኩኑ ሊወጣ እንደሚገባም ነው ጥሪ እየቀረበው። ምክንያቱም አሁንም ቢሆን የትግራይ ወጣት የትግራይ ህዝብ ሰላምን ነው የሚፈልገው። ለዛ ደግሞ ስምረት አንዱ አማራጭ ሆኖ ክልሉንም በክልሉ ላይ የሚስተዋሉ ችግሮችንም ለመቅረፍ ዝግጁ መሆናቸውንም ነው አባላቱ ሲያነሱ የነበሩት ማለት ነው። እኔም ቃለ መጠይቅ ሳደርግ እያነሱልኝ የነበረ ምክንያቱም አባል መሆናቸው ራሱ በክልሉ እንደ ካሃዲና እንደ ባንዳ ሲቆጠሩ ነበረ። ነገር ግን አሁን ለትግራይም ሰላም ለሀገሪቱም ሰላም ደግሞ ትልቅ አማራጭ ይዞ የመጣ ፓርቲ እንደመሆኑ መጠን በቀጣይ በምርጫ በመወዳደር ዴሞክራሲውን በጠበቀ መልኩ ማለት ነው ተወዳድሮ ሰላምን ለማምጣት በክልሉ የሚስተዋሉትን ችግሮችን ለመቅረፍ እየሰራ ነው የሚገኘው እና ወደዛም እንደዛ አይነት አላማዎችን ለማስተግበር ነው በቁርጠኝነት እየተነሳው በዚህ በዛሬው መርሃ ግብር እንግዲህ በዚህ በምርጫው ሲካሄድ ማለት ነው የምርጫ ቦርድ ታዛቢዎችም ተገኝተዋል ኮሮጆ ተዘጋጅቷል ሁሉም ታዛቢዎች ባሉበት ማለት ነው መራጮች ወይም ደግሞ ድምፅ ሰጪዎች ሊቀመንበር ምክትል ሊቀመንበር እና የማዕከላዊ ኮሚቴ አባላትን የሚመርጡትም እንዲሁ ነጻነትና ገለልተኛ በሆነ መልኩ ነው የመረጡ የሚገኙት ቀደም ሲል እኔም ሳወራቸው ስለነበረ ማለት ነው ይህንን ይመስላል ኩንና ትግስት የነበረኝ መረጃ